በስምሀ ወልዱ መንፈስ ቅዱስ አህዱ አምላክ አመሰዱሱ ለመጋቢት በዛቴ እለት ኮነ ዲዎስ ቆሮስ ሰማይተ በመዋይለ መንግስቶ ሙለተን ባላት አንድ አምላክ በሚሆን በአቦወልድ በመንፈስ ቅዱስ ስም መጋቢት ስድስት በዝች ቀን በእስላሞች ዘመነ መንግስት ዲዎስ ቆሮስ በሰማይትነት አረፈ። ይህም ቅዱስ ከእስክንድሪያ ሰዎች ወገን ነው። በማግባባት በመገፋፋት ከክርስትና አውጥተው ወደ እስልምና አስገቡት። በእምነታቸውም ጥቂት ጊዜ ኖረ። ፍዩም በሚባል አገር ለአንድ ክርስቲያን ሰው የተዳረች አንዲት እህት ነበረችው። ወንድሟ የክብር ባለቤት የጌታችን ኢየሱስ ክርስቶስን ሃይማኖት እንደተወ በሰማች ጊዜ ታላቅ አዘን አዘነች። ከዚህም በኋላ እንዲህ ብላ ወደ እርሱ መልእክትን ላከች። የክብር ባለቤት ክርስቶስን እንዳን አንተ እንደ ካድከው ከምሰማ በክርስትና ሳለህ የሞት መርዶ ቢመጣልኝ እወድ ነበር። ከዚያም ከቅዱሳት መጻሕፍት ጠቅሳ ጻፈችለት። በደብዳቤዋ ፍጻሜም እንዲህ ብላ ጻፈች። ከዛሬ ጀምሮ ወደ ክርስትና ካልተመለስክ ይህች ደብዳቤ በእኔና በአንተ መካከል የፍቅር ፍጻሜ እንደሆነች፣ ከቶ ፊትንም እንዳታሳየኝ፣ መልእክትም ቢሆን አትላክልኝ። የቱንም የመልእክት ደብዳቤ ባነበበ ጊዜ መሪር እንባን አለቀሰ፣ ተጸጸተ፣ ፊቱንም ጸፋ፣ ጽሕሙንም ነጨ። ተነስቶም ወገቡን ታጠቀ፣ ረጅም ጸሎትንም በመጸለይ ማለደ። ፊቱንም አዳኝ በሆነ መስቀል ምልክት አማተበ። ከቤቱም ወጥቶ በእስክንድሪያ ከተማ ውስጥ ተመላለሰ። እስላሞችንም ባዩት ጊዜ ይዘው ወደ መኮንኑ አቀረቡት። መኮንኑም ከእርሱ ስለሆነው ነገር ጠየቀው። እርሱም ክርስቲያን ነኝ፣ ሌላ ምንም ምን አላውቅም ብሎ መለሰ። መኮንኑም ደግሞ የክርስትናን ሃይማኖት ትተ ወደ እኛ እምነት ገብተ አልነበረምን ብሎ መለሰለት። ቅዱስ ዲዮስቆሮስም መልሶ እንዲህ አለ። በወልድ የማያምን የሕይወትን አያያትም የእግዚአብሔር የቁጣውን መቅሰፍት በላዩ ይወርዳል እንጂ የሚል በከበረ ወንጌል ተጽፏል። ስለዚህ እኔ በክብር ባለቤት በያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስ አምናለሁ። እኔም ትውልዴ ክርስቲያን ነው። አሁንም በክርስትና የሞት አለው። መኮንኑም እጅግ ተቆጥቶ ከዚህ ምክር ካልተመለስክ እኔ የጸና ቅጣት እቀጣለሁ አለው። ቅጣቱንም ፈርቶ ከመልካም ምግባሩ አልተመለሰም። ከዚህም በኋላ ታላቅ ግርፋት ገርፎ አሰረው። በእስር ጥቂት ቀናት ቆየ። ከእስር ቤትም አውጥቶ ከምክሩ ከሐሳቡ ቢመለስ ብዙ ገንዘብ ሊሰጠው ቃል ገባለት። ይህ ካልሆነ ግን በእሳት እንደሚያቃጥለው ነገረው። ቅዱሱም ሕያው በምታደርግ ከክርስቲያን ሃይማኖት በቀር በሌላ አልሞትም ብሎ መለሰለት። መኮንኑም በእሳት እንዲያቃጥሉት አዘዘ። ከከተማ ውጭ ታላቅ ጉድጓድ ቆፈሩለት እንጨትም መልተው አነደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜም ብዙ ገርፈው ስጋውን በሰይፍ ሰነጠቁ ወደ እሳትም ጨመሩት። ነፍሱንም በእግዚአብሔር እጅ ሰጥቶ በመንግሥተ ሰማያት የሰማይትነት አክሊልን ተቀበለ። ጸሎቱና በረከቱ ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለዲዮስቆሮስ መንገል አሚን ዘተስበ መልእክተ እቱ ብጽት በጊዜ አንበበንትፈ ተስጋው ባሲን እያስታጸበ ዋስተቃለለ አመይ ወዲ ወካይበ አዘቅተ እሳት ሙቀ ወዘነድ ላይበ በዚህችም ዕለት ታማኝ የሆነ ኤጲስ ቆጶስ የቅዱስ ቴዎዶስዮስ የረፍቱ መታሰቢያ ነው። የዚህንም ቅዱስ ዜና ከዲዮ ቅልጥያኖስ የተሾመ የቆጵሮስ ገዥ ወልዎስ ሰማ። ወደ እርሱም አስቀርቦ የክብር ባለቤት ክርስቶስን ክዶ ለረከሱ ጣዖቶች ዕጣን እንዲያጥን መስዋዕት እንዲያቀርብ ፈለገ። ቅዱስ ቴዎዶስዮስ ወስም ምንየስ በያው እግዚአብሔር ልጅ በጌታዬ ኢየሱስ ክርስቶስ አምናለሁ፣ ለእርሱም እሰዋለሁ ብሎ መለሰ። ትእዛዙንም ባልሰማ ጊዜ ጽኑ ግርፋትን ከላም ቆዳ በተሰራ ጅራፍ ገርፈው ከዚያም ሰቅሎ ስጋውን ሁሉ ሰነጠቃ። ውርዶም በእሳት ባጋሉት በብረት አልጋ ላይ አስተኛው። ጌታችንም ከዚህ ስቃይ ጠብቆ አዳነው። ከዚህም በኋላ እጆቹና እግሮቹን በረጅም ችንካሮች ቸነከረው። እስከ ወይኒ ቤት ጎትተው በዚያ ጣሉት። እግዚአብሔርም ከሃዲው ዲዮቅልጥያኖስ ዲዮቅልጥያኖስን አጥፍቶ ጻድቁ ቆስጠንጢኖስ እስከ እስከነገሰ ድረስ በወይኒ ቤት ኖረ። ቆስጠንጢኖስም የመንግሥት ሥልጣንን በያዘ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስን በማመን የታሰሩትን ሁሉ እንዲፈቷቸው አዘዘ። ከዚያም በኋላ ወደ አገሩ ተመልሶ በጵጵስናው ሹመት ላይ ሆኖ ምእመናንም በበጎ አመራር እየመራ ኖረ። ዕድሜውንም ፈጽሞ በሰላም አረፈ። የፈጣሪውም በረከት ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለቴዎዶስዮስ ወሲወስመን ተስማጽር ቅዘተ ዘብጠ ብዙ ዓመታተ ተሞቂሆ ዋኮዳ ጠድዮ ክልቲያን ወሰሉ ድረም መንግስቱ ተፈልጠ ካበ ዘትካት መንበሩ በትእዛዘ አምላክ ተመይጠ እስከ መዋይሊሁ በዳት ወበዛይን ተሰልጠ በዝችም ቀን በበረሃ የሚኖሩ እንጦንስና አርከለዲስ ጻድቁ ዘሩፋይልም አረፉ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም እብልህሊና ከጽሩ የዘይ ረስ አምንተኒ ወዘይ ጸብለየ